ሰላም የዩቱብ ተመልካቾቼ፣ እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥተናል። በዛሬው ቪዲዮችን እንዴት አድርገን እንደዚህ ፌድ ኢን ፌድ አውት እንደዚህ አድርገን እንዴት መስራት እንችላለን የሚለውን ነው ዛሬ የምናየው። ስለዚህ ቪዲዮችን ላይ መጀመሪያ ኢፌክት ላይ እንመጣለን። ከዛ ቪዲዮ ትራንዚሽንስ ምን ትላለች ሶኖርታችን እናደርጋለን። ከዛ ዲዞልቭ ከዛ ፊልም ዲዞልቭ የሚላለ እዚህ ጋ እሱን ስበን ቪዲዮአችን ላይ እንከታለን ከዛ ፕሌ አርገን ስናየው እንደዚህ ያደርግልናል ማለት ነው። ከዛ መጨረሻ ላይም ደግሞ እየጨለመ እንዲሄድ ከፈለግን ደግሞ ድጋሚ ስበን መጨረሻው ላይ እናደርጋለን ማለት ነው። እንግዲህ ፕሌ አርገን ስናየው እንደዚህ ይሆናል ማለት ነው። ከዛ እንግዲህ እርዝማኔውን የእንትኑን የጨለመ የሚሄድበትንም ወይ ደግሞ ከጨለማ ወደ ምስሉ የሚመጣበትንም እርዝማኒውን መጨመር መቀነስ እንችላለን ማለት ነው። እዚ ጋር ሰሌክቱ ልንመርጣለሁ ዛ እንደዚህ ማስረዘም ማሳጠር እችላለሁ ማለት ነው። ዚህ በእነዚህ አይነት መልኩ አድርገን ፌዲን ኤን ፌድ አውት መስራት እንችላለን ማለት ነው። ለዛሬ የነበረን ቪዲዮ ይህን ይመስላል። በቀጣዩ ቪዲዮዎች እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ቶሎ ቶሎ ቪዲዮቻችን ደርሳችሁ የደወል ምልክቷን ተጫኑ። ሰብስክራይብ ያደረጋችሁ ደግሞ ላይክ ኮሜንት ሼር አድርጉ። እናመሰግናለን።